እንዳትወልድም ከረገማቱ ወገኖች ጋር ነበርን እያሉ ያለ ሐፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጭወት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገጠም። ከሕገ መንግሥታዊ አግባቡ ውጪ ሥልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዞአችን አይደናቀፍም። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለውትን ራዕይና እምቅ አቅም የተረዱ ሀሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቱን ለማጠልሸጥ ስሙን የጥፋት መዝሙራቸው አዝማች እያደረጉ በመጮህ ማንድነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸውም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገታል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ